እስካሁን ራሱ ለሱ አይደለም። እኔ ክብር የምጠብቀው ለአላህ ነው፣ ለልጆቼ ነገ ሲያድጉ እናታችን እንደዚህ ሴት ልጅ በጣም ካልበዛባት፣ በጣም ካልተሰቃየች፣ በጣም ብዙ ስቃይ ብዙ ትግል ካላሳለፈች በስተቀር ሚዲያ ላይ ወጥታ የቤቷን ገመና የቤቷን ሚስጥር አታወራ በጣም ከበዛባት ነው መተንፈስ ስላለባት ብቻዋን መሞት ስለሌለባት ነው ወጥታ የምታወራው። እቺ ሴት ተመልከቷት፣ የእኛን የአበሻ ወንድ አግብታ ዜግነቷ የመኒ ነው። ነርስ ነች፣ ቆንጆ ነች፣ እውቀት አላት። የኛን ጅላንፉ አበሻ ወንድ አግብታ እየተቀጠቀጠች እየኖረች ነው። አያችሁ፣ እኛን ገላችሁ ገላችሁ እንደ ድመት ነፍስ አንሞት ሞት ስንላችሁ ሞትን ድል እያደረግን ስንነሳ ጥፊ አይቀራችሁ፣ ግጭ አይቀራችሁ፣ ዱላ አይቀራችሁ። እኛ አልሞት ስንላችሁ፣ እኛ ስናቅታችሁ አሁን ወደ ነጮች ዞራችሁ አይደለ የኛ ነፍስ ሞትን ድል አርጎ ሲነሳ አሁን ደግሞ ነጮችን ለመግደል ወደ ነሱ ሄዳችሁ አይደለ። አያችኋት፣ እቺ ሴት ቆንጆ ነው፣ አውቃታላት ይሄን ድርብ ግራ በሻግብታ ይኸው እያሰቃያት እየደበደባት፣ ታሪኳን ብትሰሙ በጣም ነው የሚዘገነው። በጣም እየጠጣ እየሄደ እያጨሰ እየሄደ ምጥማጧን እያጠፋት፣ እንዴት ነው እንዴት? ሲብስ ነው እኮ ሰው ሚዲያ ላይ ነው፣ ካልባሰበት እኮ ሚዲያ ላይ የወጣው ሴት ልጅ የቤቷን ገመና ሳታሪ ነች ሴት ልጅ ሰላም ሰላም ጤና ይስጥልኝ የፀሐይ ተከታታዮች ፍቅሮቼ ማሮቼ እንዴት ናችሁ? ደህና ናችሁ? ፈጣሪ ይመስገን ሰላማችሁ ብዙ ይበልኝ፣ በእናንተም ጋር ሰላማችሁ ብዙ ዝት ይበልኝ። ኤርትራ ወገኖቼ ሙስሊም ወገኖቼ እንዴት ናችሁ? ደህና ናችሁ እያልኩ ቪዲዮ እንጀምራለሁ ማለት ነው። ዙዙ እንዳለችው ምንድን ነው ያለችው? ዙዙ አሳፋሪ ናችሁ ወንዶች ትላለ፣ ፍትህ ለወንዶች ትላለች። ፀሐይ ይች ልጅ የኢትዮጵያ አይደለም ያገባችሁ የኢትዮጵያ ዜጋ አይደለም ያገባችሁ። እና ዛሬ ደግሞ ስልኬ ምንም ጥራት የለውም። ምና ምንድን ነው ያለችው ዙዙ? የኢትዮጵያ ወንዶች ሴቶችን የእኛ ጋር አበቃ ብላችሁ የውጭ ሀገር ሴቶች ደበደባችሁ። እውነታው ይሄ አይደለም። እውነታው የመንን ያገባችሁ። የመኔ አንድ የመኔ የመናወት ተወልድ ያደገችው የመን ነው፣ ግን አማርኛ ትችላለች ገብታችሁ የውሃ ሜዳ ላይ ብትዋት በአማርኛ ብዙም ቁልጥፍ አድርጋ አትተወራም። ግን የሆነ በቃ ታወራለች። እኔ ቪዲዮ ስላየት ማለት ነው። እና ምንድን ያለችው የበንት ሳድግ አንድ ባል አገባው፣ ከዛም ሁለት ልጆች ወለድኩ። ከዛም ቀጥሎ ህይወት እንደነበርኩ እንደጠበቅኳት አታደርግለችም እና ፈታሁት ትላለች። የሁለቱ ልጆቿን አባት ማለት ነው። ከዛ አሁንም ደግማ ነርስ እየተማረች እንዳልሽው አንቺ ነርስ እየተማረች ታዋቂ ናት ወዴት ትሰራለች በጣም ጎበዝ ናት ለእኛ ሪያ የምትወልጅ ናት እና ወደ ኢትዮጵያ ትመጣለች ለምን ነው የመጣችው ስደት ጦርነት ስለሆነ ስደት መጣች ማለት ስደት በመጣችበት ሰዓት በህክምና ነርስ እንደተማረችው በህክምና ላይ እንዳለች ይሄንን አሁንም ጥቃት አደረሰብኝ አለችው ሰውዬ ፍጹም ፍጹም መላእክት ነው ትላለች ከዛ ይሄ ልጅማ መጀመሪያ ላይ ስለተጎዳች ተጎዳች የራሷን የምታውቀው ራሷ ናት እና ይሄ ልጅማ መላእክት ነው ትልና ይሄ ልጅ ትጠብሰዋለች ማለት ነው። ስጠብሰው ፍጹም ተቃራኒ ሆኖ አገኘችው። ምንድን ተቃራኒ ሆነችው? ተጋቡ እየኖሩ እንዳለ ከላታት አንድ ቀን ይቀየራል። ሰው ነው እና ይቀየራል። ተቀየረ ይሄን ማለት ነው። ሲቀየር ሁለት ልጆች ሆኖ ትወልዳለች። ከሁለተኛው ሁለት ልጆች አላት። አሁን ደግሞ ከየመኔው ሁለት ልጆች ወልደዋል። ያንኛውም የመኔ ነው ይሄኛውም የመኔ የእኛን ሀገር ወንድ አይደለም ያገባቸው። አለስማቸው ስም አትስጥ ወንዶች ሴቶች ማለት ነው። በእርግጥ አንዳንድ ወንዶች ይማታሉ፣ ግን ያለመግባባት ነው። ደግሞ ያለመግባባት አንዳንድ ሰዎች በዱላ እንዳሉ ይገልጻሉ። እና አንዳንድ ሰዎች ስሰማ ደግሞ ታጣራ ፍቅራቸውን እኔ የለሁበትም፣ ፍቅራቸውን የሚገልጹት በጥፊ ነው አሉ። እኔ ዝንት አለም ባታፈቅረኝ ይቅርብኝ። ያው እኔ ብቻ ለማንኛውም ማለት ነው። ከዛ ላይ ጥራት ጥራት የለውም፣ ግን ብዙ ጊዜ ሲቆይ ይሆናል። ዋላ አልቆ ይሄ ምንድነው ያረሽው ብትልኝ፣ እንትን ነው ወጥ እየሰራሁ ነው። ጸጉሬ ላይ ሽጣ። ለማንኛውም ወደ ገደሉ ልግባና ዝዝዬ፣ በጣም ምን ወድሽ ጠንካራ ሴት ነሽ፣ ጠንካራ እህታችን ነሽ። አረቢት ሆነሽ በጣም ለኛ ትምህርት ያለ ብዙ ትለቀለሽ። አያንቺን ቪዲዮ አይተን አጣርታ ነው ኮሜንት የምንሰጠው። የሰውን ቪዲዮ ስታይ ኮሜንት ሰው ስት እንትን ስትይ ኮሜንት አይተሽ ወንድ የኛ ወንዶች አደለም። የጠፈጠፋት የጠፈጠፋት የራሷ ዜጋ ነው። የራሷስ ዜጋ እስከሆነ ድረስ ደግሞ ማንኛውም ሴት ትጠፍጠፍ አንለም። ወደ ሴቶች ነው ወደ ሴቱም ወደ ግን እኔ እውነትና እውነተኛው ብቻ ነው የማወራው እና ይቺ ልጅ የመኔን ያገባችው ልልሽ ፈልጌ ነው፣ ለዙዙ አድርሱልኝ እና ምን አገባሽ አንቺ የምትይ ከሆነ አዎ እውነትም አያገባኝ ግን እንደ ራሴ እንደ ራሴ ወንዶችን ሲነኩብኝ አሉት ደስ አይለኝ። ወንዶች ሲነኩ ደስ አይለኝ ደስ አይለኝ እና ይገርምሻል፣ ወንዶች በጣም ነው የምወደው። ወንድም ማለት አባት ነው፣ ወንድም ነው፣ ልጅ ነው፣ ሁሉ ነገራችን ናቸው። እና ሴት ደግሞ ህትናት ምናምን በሚባለው እንደዛው ሴት እንኳን ቃላት የለንም ለሴቱ ነቶቻችን፣ ለሴቶቻችን ማለት ነው እና ወንዶች፣ ፍትህ ለወንዶች አልኩት። ትክክል ነኝ። ምክንያቱም አንዳንድ ወንዶች ወክሎ ብዙ ወንዶች መሰል የሌለባቸው አንዳንድ አሉ። ባለመግባባት የሚጠፈጠፉ ደማሉ፣ እናንተ ሰምቻለሁ። ደማሉ ሲወጡ ሲገባ፣ ወንድ ላይ ጥፍ ካላረገ ምን ፍቅር ነው ብለው የሚናገሩ ሴቶች አሉ። ዙዙ እንዳላችሁ ደግሞ የእኛን ጨርሳቸው። እኛ ባል አልቀ ስንላቸው አንሞት አላቸው። ቀጥቀጣችሁ ቀጥቀጣችሁ እንደ ባብ አንሞት ስንላቸው የውጭ ሀገር ዜጋ ሄዳችሁ አለች። አንቺ ሲቀጠቅጠሽ ዝም ብለሽ ታያለሽ እንዴ? ጥሩ አይደለም። እሸሽም እንዴ? በሩን ከፍተሽ ላጥ። እኔ ሲመታኝ ማለት ነው። በሩን ከፍሽ ልክ ብዬ በሩን ከፍቼ በሩን ተቆለፈ። ቁልፉን ካነሳው ግን ከባድ ነው፣ ከባድ ነው። ለማንኛውም ሸክላት እያደረገ ቫይነር ላይ አወጡልኝ። ቪዲዮ እየታየ አይደለም። ተለያ ስለዙ ለዙዙም አድርሱላት። ዙዙ እንደምወዳት እንደምወድሽ እንድታውቂ ነው። በዚህም አጋጣሚ ቪዲዮሽን የሰራሁበት እና ከአጠፋው ይቅርታ ኮሜንት ላይ አስቀምጡልኝ። ብዙ ወንዶች ያው ባለ ሽቶ ሽቶ ተሰጥተው ከማጋን የቆምኩሽ ከማጋን የቆምሹ ከማጋን የበላሹ ከማጋን የጠጣሹ ባትሉን ደስ ይለኛል። በቀጠቅጡን ደግሞ ደስ ይለኛል። ወንዶች አቁሙ። ከዛሬ ጀምሮ ኔ ለእናንተ ጎናችሁ የምቆሙ ይሄን መቀጠቅጣችሁን ስታቆሙ ነው ወንዶች ማለት ነው። እና ምን ጥሩ አይደለም እንዴ? አህያ እንኳን በዱላ ድሮ ቀረኩ። አህያ ራሱ ነይ ስትሯት ማለት ነው። አሁን ሸፍጠን ንብላለች አህያ ራሱ አህያ ራሱ ድሮ ቀረ። ሸክላ እና ምንድን ነው? ድብድብ ይወዳላሉ። ያው ተደባደቡ የምትወዱ ሰዎች ተደባደቡ። እኔ ግን እንዲች እንድትመቱኝ አልፈልግም። ስድብና ዱላ አልወድም፣ አልወድም በቃም አልወድም። ነገር ግን እቺ ልጅ የመኔን ያገባችሁና የመኔው የቀጠቀጣት ፍትህ ለራሴ ብሎ ሄደ እሱ ማለት ነው። እዩሃ ሚዲያ ነው። እዩሃ ሚዲያ ላይ ደግሞ ሲሄዱ ሁለቱንም የሁለቱንም ወገን መስማት ስላለበት እሱ እንደዚህ እንደዚህ እንደዚህ ነው የመኔ አግብቼ ነበር የራሴን ዜጋ ነው አማርኛ የቻልኩት አያቴ አማርኛ ትችል ነበረ። የምንች ደግሞ አብዛኛው አማርኛ ይችላል ታውቃላቸዋል፣ ሙሉ በሙሉ ባይሆንም ማለት ነው። እና ያስፈራራኛል እሱ። ግን መጀመሪያ እሱ ነው ስሞታ ያቀረበው ስሞታ ያቀረበው እሱ ሲሆን ከቤት አስወጣችኝ ቀጠቀጣችኝ፣ ከቤት አስወጣችኝ እና ልጆችን ማየት አልቻልኩም ብሎ የዮሃ ሚዲያ ላይ ቀርቧል ማለት ነው። የዮሃ ሚዲያ ደግሞ ከሁለቱም ወገን መስማት ስላለበት ምንድን ነው ችግራቸው ብሎ ሲያስቀምር ሁለቱንም የሁለቱንም ሰምቻለሁ። እሷ የምትለው ሲወጣ ሲገባ መታኝ እምትለው እሱ ደግሞ የሚለው አልመታኋትም እሷ ብዙ በዙሪዋ ብዙ ሰዎች ስላሉ አጨብጫቢዋቸው ብዙ ናቸው እና እና ፍትህ ለራሴ ሲል ሁለቱንም ሐኪም ትቀርቡና እኔ ጋር ቀርባችሁ ብዙ መፍትሄ እሰጣችኋለሁ ብሏቸዋልና በዙ አጋጣሚ የየሃ ሚዲያ ሳላደንቅ አላልፍም። ክፉንም መጥፎንም ደጉንም እየሳቀ ነው የሚቀበላችሁ። ሰውን ትሪስ ማድረግ ሲችልበት ከጭንቀታችሁ፣ ከችግራችሁ እንድወጥ የሚያደርግ ነው እና በዛ አጋጣሚ ሄዳችሁ ትዳራችሁ በትዳራችሁ ጥርጣሬ ያለባችሁ የታለስማማ ያላችሁ የዮሃ ሚዴጋ ያልተዳሰሰ እየዳሰሰ ነው እና ያልተነኩ ያልተዳሰሱ እንትኖች ያ ያል ሂዱናው ማለት ነው ታው ችግር ያለባችሁ ሰዎች ማለት ነው። ጭቅጭቅ ብሎ አይደለም አትጨቃጨቁ እና እሷ ምንድነው ስትር ውስጥ ገብቻለሁ አለች። በጣም ስትር ውስጥ ነው የገባሁት፣ እኔ ይጠረጥረኛል፣ በዛ ምክንያት ነው የሚመታኝ። ለልጆች መኖር ፈልጋለሁ ስትል ፍትህ ለራሴ ብላ እሱ ጋር ደግሞ ቀረበች ማለት በቃ አኪም መድብልሻለሁ፣ አይዞሽ፣ ኑሮሽም ተመለሰ፣ የተቻለኝን አድርጋለሁ ብሎ አለ። እና ምንድን ነው ብላችሁ ፈልጌ ነው እሷ የመኒ ያገባችሁ ባጭሩ ማለት ነው። ከቪዲዮውን ከማዛዛባችሁ ብዬ ነው ብዙ ሰምቻለሁ፣ ግን እኔ ቪዲዮውን ሳላዳመጥ አንድ እርምጃ ላይ አልወስድም። እና ሸር ላይክ እያደረጋችሁ ስትገቡ ቪዲዮን አጠነካኩት። በሁለት እግሬ እንድቆም እፈልጋለሁ ትላለች ፀሐይ። ፍቅር ቸር ሰንበቱ። ፀሐይ ቤት መታችሁ ፈታ ዘና። ዛሬ ማስቲክ አልበላች በስርዓት ቁም፣ ነገር ስለሆነ የምታወራው ስርዓት ነው የምታወራው። እና ኢትዮጵያ ስገባ አሪፍ አሪፍ ነገር እለቀላችኋለሁ። እውነታ ሆነ እውነት ብቻ ነው እኔ ጋ ከፖለቲካ ነፃ ነው፣ ከድብድብ ነፃ ነው፣ ከታዘና ብቻ ነው የሚያደርግ ነው፣ ከሃይማኖት ከዘረኝነት ነፃ ነው። የኔ ማለት በቃ ፈታ ነው። ኔ የኔ ቻናል መታችሁ ፈታ አብሶ ላይብ ላይ ፈታ ትላላችሁ። ብዙ ፈታ የሚያደርግ ላይብ ላይ አለና ና ላይቤን ደግሞ ተጭናችሁ ገብታችሁ ፍት ተጭንቀታችሁ ከድብርታችሁ እንድትወጡ ላይብ ላይ ስትቀመጡ ማለት ነው፣ ጋብዛችኋለሁ። ቸርሰን ብትል እንኳን አደረሰን።